አገ መንግስቱ ይባላለሁ። የበዓሉ ዋዜማ በኤግዚቢሽን እዚህ ትላንት ነው የጀመርነው። ኦሮሚያ በሁሉም ነገር የበለጸገች ስለሆነች አሁን እንደምታየው የቡና ሰርሞኒው ድምቀት ሰጥተዋል። እንደገና ጥራጥሬዎች አሉ። ከጥራጥሬዎች የሚሰሩ ደግሞ ምግቦች አሉ። ኦሮሚያ በብዙ ስራስርና ጥራጥሬ ታደለች ስለሆነች አሁን ይሄ ቡና ነው የተፈላ ቡና ሲጠጣ ሰው እንግዶች በተለይ ከውጭ የሚመጡ ጥሬው ምን እንዲመስላል በማለት እንዳዩ ነው። ይሄ ነጭ ጤፍ ነው እንደሚታየው ንጹሕ የሆነ የማይበጠር ይሄ ቀይ ጤፍ ነው። ጨጨብሳ፣ ጦሮሳ፣ ጭንቦ የምንሰራበት ማለት ነው። አሁን እንዲያውም ድሮ ጊዜ ቀይ ጤፍ አይፈለግም ነበር። አሁን በብዛት ሰው የሚበላ እንኳን ቀይ ጤፍ ነው። ለየት የሚያደርገው የሎሚያን ባህል ደግሞ በተለይ ይሄ ወለጋ የሚበቅል አንጮቴ ይባላል። አንጮቴ ማለት ለወለደች ሴት ለጥንካሬ ለህፃናት ለአጥምት አጥንታቸው ሲሰበር ብዙ ሰዎች ጉዳት ሲደርስባቸው ፈልጎ የሚያስገዙ እንደ መድኃኒነት የሚጠቀሙ ማለት ነው። ይህ ስራ ስር ነው እንደ ድንች ማለት ነው። ነገር ግን ቶሎ አይበስልም። የሚበቅለው ደግሞ ወለጋ ምድር ላይ ብቻ ነው የሚገኘው። እዛ ጋር ደግሞ ምግቡን ትቀምሳለ። ይሄ ገብስ ነው። ጩኮ የምንሰራ በሶ የምንሰራ የተለያዩ ነገሮችን የምንሰራ ከዚህ ከገብስ ነው። አሁን ብዙ ሰዎች ጩኮን ይበላሉ። ጩኮ እንደሚሰራ ግን ለይተዋቁም። ከእንደዚህ አይነት ገብስ ነው የሚሰራ። ቆሎው ነው ይሄ። ይህ ተፈትጎ ተስተካክሎ እንደዚህ ቆሎው ነው ይወጣል። ይሄን ነው የምንጠቀመው ለበሶ፣ ለቆሎ ከቡነቀላ ጋር ነገር የምንጠቀመው ይሄን ነው ማለት ነው። የኦሮሚያን ባህል ምግብ ልዩ የሚያደርገው ከእንደዚህ አይነት ተፈጥሮ ነገር ነው የሚሰራ። በተፈጥሯዊ እቃ ነው የሚቀርበው። ሁሉም ብታይ አሁን ተፈጥሯዊ እቃ ነው ለየት ያደርገዋል ይሄ ማለት ነው። ንክኪ የሌለው የሱቅ ነገር ያልገባበት ከጨው በስተቀር ከሱ ተገዝቶ የሚገባ ነገር የለውም። ሁሉም ከማሳው ላይ ነው ግብር የሚያቀርቡ ማለት ነው። አሁን የጩ እኮ ነው፣ አንጮቴ ነው። አንጮቴ እዛ ጋ አይተሃል። አንጆቴ በመስቀል ጊዜ ተቆራርጦ እንደዚህ በቆጭቆጫ ይበላል ለእንግዶች ቢፌ ላይ ለተለያዩ ነገሮች ደግሞ እንደዚህ በቅቤ የተለውሱ በነ ሽንኩርት ብቻ ተጨምሮበት እንደዚህ ሆኖ ይቀርባል። ግርሴ ይባላል። ይሄ ጠዋት ጠዋት ተነስቶ ሰዎቻችን ቦታ ሲሄዱ ሁለት ሶስት ቀን አድሮ የሚመጡ ከሆነ ይሄን ይዞ ነው የሚሄዱት፣ እንደ ስንቅ ማለት ነው። ይሄ ጨጨብሳ ነው። ጨጨብሳ የትም ቦታ ይሰራል። ከቀይ ጤፍ ነው የሚሰራ። ይሄን አንጮቴ ግን እንደዚህ ተቆራርጦ ብትቀምስ ደግሞ ደስ ይለኛል። እንደዚህ ተቆራርጦ ነው በመስቀል ቀን የሚባላ በቆጭቆጫ ጭ እኮ ነው። ከዛ ገብስ የሚሰራ ብዬ ነበር። በቅቤ ብቻ ታሽቶ ቡነቀላ ነው ይሄ። ቡነቀላ ገብስ አለው፣ ዝንጅብል አለው፣ ቡና አለው። በቅቤ ብቻ የሚቆላ ማለት ነው። ሌላ ይሄ ቆሪ ነው። ቆሪ ወትም ጋር አይሰራም። ይሄን ግን ለየት የሚያደርገው ይሄ መሮ ይባላል። መሮ ማለት አሁን እሬቻ በዓል። ከጨለማ ወደ ብርሃን የሚባለው እሸት የደረሰበት ሰዓት ማለት ነው። ከእሸት ከበቆሎ እሸት ነው። ከበቆሎ እሸት ነው የሚሰራ መሮ ይባላል። በወጭ ተበጅቶ እሸት በቆሎ ሽታው ራሱ እሸት እሸት ነው የሚሸጠው እዛ ይባላል። ይሄ ደግሞ ሽሉጦ ይባላል። ከቀይ ጤፍ ነው የሚሰራ ይህን ስንቅ ይዞ ወደ ሌላ ቦታ በቅቤ ይሰራል በቅቤና በኮሮርማ። አብሽ በጥቁር ምርት ታሽቶ ቅቤ ተደርጎበት ውስጡ እንደዚህ ይሰራና ለአስር ቀን ውጭ ሲቆዩ ይዞ ወዴችን እየሰበሩ ኋቸው እየጠጡ በረሃ የሚሄዱ ሰዎች ይሄን ይዘው ይሄዳሉ። ይሄ ጭንቦ ነው። ከቀይ ጤፍ ነው የሚሰራ ምጥምጣና ቅቤ ተቀብቶ እንደዚህ ቆጭቆጫና አይብ ተጨምሮበት ቀበል ጮርሳ ጮምቦ የተባለበት ጮርሳ የተባለበት እንደዚህ ነው፣ በቃ ቅቤ የሚፈስበት ለባህል ለከበሩ ሰዎች ለእንግዶች፣ ለየት ያለ ፕሮግራም ሲኖር የሚዘጋጅ ምግብ ማለት ነው። ይህ አይቡ ነው፣ ጩኮ አንዳንድ ጊዜ ለሰዎች ሰውታ ስንሰጥ ለዝግጅት ስናቀርብ እንደዚህ ነው የምናቀርበው። እንደዚህ በአማርኛ እንጠቀማለን። እነዚህ የለም። ቡነቀላ እዛ ጋር ከቆሪ ጋር ያየው ይሄው። እንደዚህ በቅቤ እንደዚህ ተሰርቶ ነው ቡነቀላ የተባለው። ይሄ ቅቤ ነው። እንደውዋ ዱሮ አባቶቻችን ይሄ በብርጭቆ ይጠጣሉ፣ ይሰጣቸውና ይወጣጣሉ ማለት ነው። ይሄ ጅንጅብልና ጥቁር ጥቁር ቡና ነው። ቡነቀላ የተባለበት ይሄ ነው። እንደዚህ በቅቤ የሚችሉ ሰዎች ይጠጣሉ ማለት ነው። ይሄ ቆጭቆጫ ከእሸት ቃራ የሚሰራ ነው። ነጭ ሽንኩርትና ጅንጅብል ቅመማቅመሞች ተጨምሮበት ለእንደዚህ አይነት ነገር እንጠቀማለን። ለአንጮቴ እንጠቀማለን። በጣም ምግቦች እንጠቀማለን። እነዚህ ብቁሪን የያዘ እቃ ነው። ብቁሪ ማለት ያለ ጌሾ የሚሰራ በብቅል ብቻ ከቀይ ጤፍ ከዳጉዛና ምናምን የተሰራ ነው። በሶስት ቀን ነው የሚደርሶ። ይሄ ጠላ ነው። ኑርማ ጠላ በጌሾ የሚሰራ ማለት ነው። በጣም ቆንጆ ጠላ ነው። በማር ደግሞ ያንኑ ጠላ ማር ተጨምሮበት ይኸው እዛ ጋር ሰፈፉ ይታያል። ማር ሲጨመርበት በማር ጠላ በማር ይባላል። ለተለየ እንግዳ ላለበት ጥሩ ዝግጅት ያለው ሰው እንደዚህ በማር ያዘጋጃሉ ማለት ነው። ጠጅ ነው፣ ጠጆቹን። ብርዝ ነው። እነዚህ የባህል መጠጦች ናቸው። ብርዙን ብትቀምሱ ደስ ይለኛል። ይሄ ብርዝ ነው። አሁን እንደዚህ ተደርጎ በባህላችን ተቀምሶ ነው ለሰው እንደዚህ የሚሰጠው ብርዝ ነው እና ለዝግጅ ለበዓሉ ዋዜማ ያዘጋጀው ነው። የባህል ምግቦቻችንና መጠጦቻችን ነው ይመስላሉ። ጩኮን ለሰው ስጦታ ስንሰጥ በእንደዚህ አይነት ቃል እንደዚህ እያዘጋጀን አሁን ዘመናዊ እያደረግ ለሰው መስጠት እንችላለን ማለት ነው። ለብዙ ጊዜ የሚቆይ ነው። በንጹህ ቅቤ ነው የሚሰራ። በኮረሪማ ብቻ ነው የሚታሸው። ይህን ይመስላል። የቡና ሰሞኒያችንን ደግሞ አይተሃል። ለባህሉ ደግሞ ድምቀት የሚሰጠው ይሄ ነው። ይሄ ቡና ሰርሞኒ ነው። ቡናም በቅቤ ቡናም በወተት እኛ ጋር ደረቅ ቡና ወይ ደግሞ ጥቁር ቡና ይባላል። ቡና ባዶ አይሰጥም ለሰው። ስለዚህ በቅቤ ወተት ቡና ትቀምሳላችሁ። ተባርኩ።